በስመ አብ ወወልድ ወመንፈስ ቅዱስ አህዶ አምላክ። መጽሐፈ ዮዲት ምዕራፍ አስር ዮዲት ወደ ሆሎፎርኒስ ለመሄድ እንደተዘጋጀች። ከዚያ በኋላ ወደ እስራኤል አምላክ መለመኗን ከጨረሰችና ይህንንም ነገር ሁሉ ከፈጸመች በኋላ ከወደቀችበት ቦታ ተነሳች። ብላቴናዋንም ጠርታ በሰንበታትና በበዓላት ቀኖች ወደምትቀመጥባት ቤቷ ወረደች። የለበሰችውንም ማቅ አወለቀች፣ የመበለቷንም ልብስ ለበሰች። ሰውነቷንም በውሃ ታጠበች፣ ጠጉሯንም ያማረ ሽቶ ቀባችው። ጠጉሯንም ተሰራች፣ አጌጠችም። ከዚያም በኋላ ባሏ ምናሴ በሕይወት በነበረ ጊዜ የምትለብሰውን የደስታ ልብሷንም ለበሰች፣ ጫማዋንም ተጫማች። አልባዋንና ቀለበቷን አምባሯንና ጉትቻዋንም አደረገች። ጌጡንም ሁሉ አጌጠች። የሚያያት ወንዶች ሁሉ ዓይን እስክታስር ድረስ ፈጽማ አጌጠች። የወይን ገንቦና የዘይቱን ማሰሮ ትሸከም ዘንድ ለብላቴናዋ ሰጠቻት። ስልቅ በሶንም የስንዴ አምባሻን እና በለሱን በሰለቻ መላች። ገንዘቧንም ሁሉ አንግታ ሸከመቻት ወደ ቤልጤዋ ከተማ በርም ሄደች አዚያንን የአገር ሽማግሌዎችን ከርሜንና ከብሬምንም በዛ ቆሞ አገኘቻቸው ፊቷ ተለውጦ የሚያስደነግጥ ሁኔታ ልብሷን ለብሳ ባያት ጊዜ ከደም ግባቷ ማማር የተነሳ እጅግ ተደነቁ እንዲህም አሏት ለኢየሩሳሌም ልዕልና ለእስራኤል ልጆች ክብር በልብሽ ያሰብሽውን ታደርጊ ዘንድ የአባቶቻችን አምላክ ሞገስን ይስጥሽ። እርሷም ለእግዚአብሔር ሰገደች፣ እንዲህም አለቻቸው፦ አሁንም ከእናንተ ጋር የተናገረሁትን ነገር ወጥቼ አደርግ ዘንድ የከተማውን በር የሚከፍትልኝ ሰው እዘዙልኝ። እንደ ጠየቀኝም ይክፈቱላት ዘንድ ጎልማሶችን አዘዟቸው። ይህንንም ባደረጉ ጊዜ ዮዲት ወጣች፣ ብላቴናው ከእርሷ ጋር ወጣች። የከተማ ሰዎችም ከአንባው ወርዳ ከሸለቆው እስክታልፍ ድረስ ያዩዋት ነበረ። ከዚያ በኋላ ግን አላያትም። በቀጥታም በሸለቆው ሄደች። የአሶርያንንም ዘበኞች አገኘቻቸው። ይዘውም መረመሯት፣ እንዲህም አሏት አንቺ ማነሽ? ከየትስ መጣሽ ወደ የትስ ትሄጃለሽ? እርሷም አለቻቸው እኔ ከእብራውያን የተወለድኩኝ ነኝ። አገራቸውን ለእናንተ አሳልፈው ሊሰጡ በወደዱ ጊዜ ከነርሱ ኮብልዬ መጣው። እኔ እውነተኛ ነገርን እነግር ዘንድ የምትሄዱበትንም ጎዳና ሳየው ዘንድ ወደ ቢት ወደዳችሁ ወደ ሆሎፎርንስ አስቀድሜ መጣው። አውራጃውንም ሁሉ ገንዘብ ታደርጋላችሁ። ከሰዎቻችሁ አንድ ሰው እንኳ የሚቆስል የለም አለቻቸው። እነዚያ ሰዎችም ቃሏን በሰሙ ጊዜ ፊቷንም ባዩ ጊዜ ደምግባቷንም ፈጽመው የተደነቀ እንደሆነ ባዩ ጊዜ እንዲህ አሏት። ወደ ጌታችን ፈጥነሽ የወረሽ አንቺ ሕይወትሽን አዳንሽ። አሁንም ወደ ድኳኑ ሂጂ፣ ወደ እርሱም የሚያደርስሽ ሰው ከእኛ እንልካለን በፊቱም በቆምሽ ጊዜ ይህንን ነገርሽን ንገሪው እንጂ ልቦና ሻይፍራ በጎ ነገርን ያደርግልሻል። ከእርሷና ከብላቴናዋ ጋር የሚሄድ አንድ መቶ ሰዎችን መረጡ። ወደ ሆሎፎርኒስ ድኳንም አደረሷት። ህዝቡ ሁሉ ተሰበሰበ። በድኳን ፊት እንዳለች ዜናዋ በሰፈሩ ተሰምቶ ነበርና መጥተው ስለ እርሷ እስኪነግሩት ድረስ ከሆሎፎርኒስ ድኳን ውጭ ከበዋት ቆሙ፣ ደምግባቷ አደነቁ። ስለ እርሷም የእስራኤል ልጆች አደነቁ። እርስ በእርሳቸውም እንዲህ እንደዛ ያሉ ሴቶች ያሉትን ህዝብ የሚንቅ ማን ነው? ዓለሙን ሁሉ ሊተነኩል ስለሚችል ከእነዚህ ሰዎች አንድ ሰውስ እንኳ ይቀር ይቀር ዘንድ መልካም አይደለም ተባባሉ። በሆሎ ፎርኒስ አጠገብ የተቀመጡ አሽከሮችም ሁሉ መጥተው ወደ ድኳኑ አገቧት። ሆሎ ፎርኒስም በወርቅ በመርገድና ዋጋው ብዙ በሆነ እንቁ የተሰራ ነጭ ሐር በተነጠፈበት ዙፋን ላይ በድኳን ውስጥ ተኝቶ ነበረ። የእርሷንም ነገር ነገሩት፣ ወደ አደባባይ ወጣ። በፊቱ የብር መቅረዝ ፋና ይበራ ነበረ። ዮዲት ወደ እርሱ በቀረበች ጊዜ አሽከሮቹ ቆመው ነበር። ከመልኳ ደም ግባቷ የተነሳ ሁሉም ተደነቁ። እርሷም በግንባሯ በምድር ላይ ወድቃ ሰገደችለት። አሽከሮችንም አነሷት። መጽሐፈ ዮዲት ምዕራፍ 11 የዮዲት ከሆሎፎርኒስ ጋር ያደረገችው የመጀመሪያ ትውውቅ። ሆሎፎርኒስም አላት፣ አንቺ ሴት እመኚ ለዓለም ሁሉ ንጉሥ ለናቡከደንጸር ይገዛ ዘንድ ራሱን ወደ እርሱ በመለሰ ሰው እኔ ክፉ ነገርን አላደርግም አላደርግምና፣ ልቦናሻ አይፈራብሽ። አሁንም በአምባዬ የሚኖሩ እነዚያ ወገኖችሽ የወንጀሉን ባይሆኑ ኑሮ በእነርሱ ላይ ጦሬን ባላነሳው ነበር። ነገር ግን ይህንን ነገር እነርሱ አደረጉት። አሁንም ንገርኝ፣ ከእነርሱ ዘንድ ስለምን ነገር ኮበለሽ? ወደ እኛ መጣሽ። ነገር ግን ለሕይወትሽ መተሻልና በዚህ ሌሊትም ለሁልጊዜም እንድትደኝ እንድትደኝ እመኚ። ለንጉሥ ለጌታችንም ለናቡከደጸር አሽከሮች እንደምናደርግ ለአንቺ ከምናደርገው በጎ ነገር በቀር በአንቺ ክፉ ነገር የሚያደርግ የለም አላት። የወዲትም አለችው የኔን የባሪያን ቃል ተቀበል። እኔ ባሪያ በፊትህ ነግርሃለሁ። በዚች ሌሊት እኔ ለጌታዬ ሐሰት ነገርን አልነግርህም። የኔን የአገልጋይን ቃል ከተከተልክ እግዚአብሔር ላንተ ፍጹም ሥራ ይሠራልሃል። አንተ ጌታዬ ካሰበኸው ነገር የሚወድቅ የለም። የምድር ሁሉ ንጉሥ ናቡከደጸር በሕይወት ይኑር። ፍጥረቱን ሁሉ ታቀና ዘንድ አንተን የላከ ኃያሉ ይኑር። በምድር በዳ የሚኖር አውሬዎችና እንስሳ በሰማይ የሚበሩ ወፎችም በኃይል ከናቡከደጸር ከቤቱ በታች ይኖራሉ እንጂ በዘመን ሰዎች ብቻ የሚገዙለት አይደለም። ስራህን፣ የልቦና ጥበብ ሰምታለህና በመንግስታቱ ሁሉ አንተ ብቻቸር እንደሆንክ በአገሩ ሁሉም ተሰምቷልና በስራው ሁሉ አንተ ብርቱ ነህና በሰልፉ ሁሉ አንተ የተደነክ ነህና። አሁንም አክዮር በጉባኤዎችም ያላችሁን ነገር ስማን፣ ለአንዳኑ ለአዳኑት የቤት ኢሊዩ ሰዎችም ለናንተ የነገረን ነገር ሁሉ ነገራቸው። አቤቱ ጌታዬ ነገሩን አትናቅ፣ ነገር ግን እውነት ስለሆነ በልብህ አኑረው ፈጣሪያውንም ፈጣሪያቸው ካልበደሉ ህዝቦችን ሊጠፉ አይችሉም፣ ሰይፍም ሊያጠፋቸው አይችልም። አሁንም ጌታዬ፣ የተቀና የተቃናና የማይረባ እንዳይሆን በፊትህ ሞታቸው ሊደርስባቸው ዘንድ በበደላቸው ስራ አምላካቸውን ያሳዘኑባት ኃጢአታቸው በዚህ ታገኛቸዋለች እህላቸውንም ውሃቸውንም አልቋልና ከብቶቻቸው ይበሉ ዘንድ ተመልሰዋልና፣ እንዳይበሉ አምላካቸው በኦሪታቸው የከለከላቸውን ያን ይበሉ ዘንድ ደርሰዋልና የእህላቸውን መጀመሪያና የወይናቸውንም አስራት በፈጣሪያቸው ፊት በኢየሩሳሌም ለሚቆሙ ለካህናት የለዩትን ከህዝብም ለአንድ ሰው እንኳ በእጃቸውም መዳሰስ የማይገባቸውን ይህንን ዘይቱንም ሊበሉ አስበዋልና ከአለቆችም ፍቃድ ያመጡላቸው ዘንድ ወደ ኢየሩሳሌም ላኩ። በዚያ የሚኖሩ ሰዎችም እንዲህ አድርገዋልና ፈቃዱን ከነገሯቸውና እንዲህ ካደረጉ በኋላ እንዲህ አድርገዋልና በዚያ ጊዜ እግዚአብሔር በእጅህ ይጥላቸዋል። እኔ ባሪያህ ይህን ሁሉ ባወቀው ጊዜ ከእነርሱ ኮበለልኩ። የሰማውንም ሰውና ምድርን ሁሉ የሚያስደነግጥ ይህንን ሥራ ከአንተ ጋር እሠራ ዘንድ እግዚአብሔር ላከኝ። እኔ አገልጋይህ እግዚአብሔርን የምፈራ ነኝና የሰማይ አምላክ እግዚአብሔርንም በመዓልትና በሌሊት አገለግለዋለሁ። አቤቱ አሁንም ከአንተ ጋር እኖራለሁ። ነገር ግን እኔ አገልጋይህ ወደ እግዚአብሔር ለምን ዘንድ ሌሊት ወደ ምድር በዳ ወጣለሁ። መቼም የሰሩትን ኃጢያታቸውን ይነግሩኛል። መጥቼም ይህንን እነግርሃለሁ። ከሰራዊቱ ሁሉ ጋር ትወጣለህ፣ የሚቃወምህ አይኖርም። ወደ ኢየሩሳሌም እስክትደርስ ድረስም በይሁዳ መካከል ወሽድሃለሁ። በመካከሏም ዙፋንህን ትዘረጋለህ። እረኛቸውም እንደ በተናቸው በጎች ፈጽመህ ትከባቸዋለህ። ውሻ በፊቱ አይጮህብህም። ለእኔ እንዲህ ተነግሮኛልና ይህንንም አውቄ እነግር ዘንድ ተላኩኝ። ነገሯ ሆሎፎርኒስን ሰዎችን ሁሉ ደስ አሰኛቸው። እነርሱም ጥበቧን አደነቁ። እንዲህ አሉ። ከምድር ዳርቻ እስከ ምድር ዳርቻ ድረስ በፊቷ ደምግባትን በቃሏ ጥበብን እንደዚች ሴት ያለ የለም። ሆሎፎኒስም አላት ኃይል በእጃችን ጥፋትም ጌታዬን በካዱ ላይ ይሆን ዘንድ ከሕዝብሽ አስቀድሞ የላከሽ እግዚአብሔር በጎ ነገርን አደረገ። አሁንም አንቺ በመልክሽ ውብ ነሽ፣ በቃልሽም የተባረክሽ ነሽ እንዳልሽውም ካደረግሽ አምላክሽ አምላኬ ይሆነኛል። አንቺም በንጉስን በናቡከደ ጸር ቤት መንግስትም ትኖሪያለሽ። ስምሽ በሀገር ሁሉ ከፍ ከፍ ይላል አላት።